በአማራ ክልል የሚከሰቱ ችግሮች በሰላማዊና በሰከነ መንፈስ እንዲፈቱ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች በትብብር እንደሚሰሩ ገለጹ። በክልሉ የሚደረገው ህግና ስርዓትን የማስፈን ስራ ከፍረጃ በጸዳ መልኩ ሊከናወን ይገባልን ብለዋል። የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በወቅታዊ ጉዳዮች ላይ የሰጠውን መግለጫ ዘጋቢያችን አክሊሎምን ተስኖ ተከታትሎታል። የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በወቅታዊ ሀገራዊና ፖለቲካዊ ጉዳዮች ላይ በመወያየት የጋራ የአቋም መግለጫ አውጥተዋል። የጋራ ምክር ቤቱ ሰብሳቢ አቶ ተስፋውን አለምነህ በክልሉ ለግጭት መንስኤ የሚሆኑ አለመግባባቶች በጠረጴዛ ዙሪያ እንዲፈቱ የጋራ መግባባት ላይ መደረሱን አንስተዋል። ህዝብ እንደ ህዝብ ሰላም ይፈልጋል፣ ደህንነቱ እንዲጠበቅለት ይፈልጋል፣ መንግስት የህግ የበላይነት እንዲያስከብርለት ይፈልጋል ከዛም ባለፈ የፖለቲካ ጥያቄዎቹ እንዲመለሱ ይፈልጋል። እነኚህ የፖለቲካ ጥያቄዎች ግን የሚመለሱት በወንድማማችነት፣ በህትማማችነት፣ በውይይት ማዕከል ያደረገ እንጂ የኃይል አማራጭን ወይም ፍርጃን ውስጥ በመግባት እዚህና እዛ በመሳሳብ ሳይሆን በመደማመጥ፣ በመቻቻል፣ ሀሳብ በማቅረብ፣ የሀሳብ ገበያ በመመስረት መሆን መቻል እንዳለባቸው የጋራ መግባባት ላይ ደርሰናል። በአማራ ክልል የምንቀሳቀስ የፖለቲካ ፓርቲዎች የየራሳችን ርዕዮተ ዓለም ብናራምድም የህዝቡን ሰላም ማስጠበቅ ላይ ግን ያለ ልዩነት እንሰራለን ነው ያሉት። እንታገልለታለን የምንለው ማህበረሰብ በአንድም በሌላ መንገድ ሰላሙን ካጣ እኛ ለማን ነው የምንታገለው? ስለዚህ ሁላችንም የፖለቲካ ፓርቲዎች ይሄ ጉዳይ ስለሚያግባባን ለሰላም አብረን እንሰራለን። ህዝባችን ሰላም እንዲሆን እንሰራለን። ከዛ ባለፈ የህገ በላይነት ተከብሮ ዜጎች በሰላም ወጥተው መግባት እንዲችሉ ሌሎችም የህልውና ጥያቄዎች መሰረታዊ ጥያቄ የሚባሉ መሰረታዊ የፖለቲካ ጥያቄዎች እንዲፈቱ አብረን በጋራ ልዩነቱም ካለ ጠረጴዛ ላይ በማስቀመጥ ለመፍታት ተስማምተናል። የአማራ ክልል የፖለቲካ ፓርቲዎች ስራ አስፈጻሚ አባልና የክልሉ ብልጽግና ፓርቲ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ዶክተር ጋሾ አወቀ ችግሮች በምክክርና በውይይት እንዲፈቱ መንግስት ከፓርቲ ተወካዮች ጋር በጋራ እንደሚሰራ ተናግረዋል። ለሰላም ጠንቅ የሚሆኑ ለሰላም ስጋት የሚሆኑ ላለመግባባት፣ ላለመረጋጋት እና ለግጭት መንስኤ የሚሆኑ ችግሮችን እና ድርጊቶችን በውይይት፣ በምክክር፣ በንግግር መፍታት እንደሚገባ ከዚያ ባለፈም በአካባቢያችን እና በክልላችን ባሉ መልካም እሴቶች የህዝባችን እሴቶች፣ በተለይም የአገር ሽማግሌ፣ የሃይማኖት አባቶች እንዲሁም በተለያዩ የህብረተሰብ ክፍል የሚገኙ ተጽዕኖ ፈጣሪ ሰዎችን ጭምር በማሳተፍ ችግሮች በንግግር በውይይት፣ በምክክር በሰከነ መንገድ እንዲፈቱ የማድረግ ባህላችን አሁንም መጠናከር እንደሚገባ መተማመን ላይ የደረስንበት ሁኔታ ነው። ያለው የህግ ማስከበር ስራዎች በተጣራ መረጃ ላይ ተመስርተው እንዲከናወኑ የጋራ ምክር ቤቱ አቋም የያዘበት መሆኑን ያነሱት ዶክተር ጋሻው ችግሮች በውይይትና በርቅ እንዲፈቱ የጋራ ምክር ቤቱ ጽኑ አቋም መሆኑንም አስረድተዋል። በተለያዩ አካባቢዎች እየተደረጉ ያሉ የህግ ማስከበር ስራዎች በጠራ መረጃ ላይ በምክክር፣ በውይይት፣ በንግግር ቅድሚያ እየተሰጣቸው ከዚህ ውጪ ያለመስማማት፣ ያለመግባባት ፍላጎትና አላማ ያላቸው ኃይሎች ላይ ግን መንግስት በያዘው ህዝብ በሰጠው ኃላፊነት መሰረት ህግ የማስከበር ስራ፣ ሰላምን የማረጋገጥ ስራ፣ ጸጥታና ደህንነትን የማረጋገጥ ስራ ተጠናክሮ መቀጠል አለበት፣ ኃላፊነቱንም መወጣት እንደሚገባው ነው የተስማማ ነው ማለት ነው። ይህ የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ መቤት ከበደና መንግስቱ አማረ በጋራ የአቋም መግለጫው ባስተላለፉት መልእክት በጦርነት የተጎዳውን የአማራ ክልል ወደ ሰላምና ወደ ልማት መመለስ በውይይታቸው ትኩረት የተሰጠው ጉዳይ መሆኑን አንስተዋል። በአቶ ግርማ የሺጥላ ድንገተኛ ግድያ የተሰማቸውን ሐዘንም በጋራ ምክር ቤቱ ስም ገልጸዋል። አቶ ግርማ የሺጥላ ላይ የተፈጸመው ግድያ የጋራ ምክር ቤቱ የተሰማው ጥልቅ ሐዘን እንዳለ ተወያይተናል። ትክክልም አይደለም። በዚህ ሂደት የተሳተፉ ኃይሎች ትክክለኛ ፍትህ መሰጠት እንዳለበት ከፍረጃ ነጻ በሆነ መልኩ ፍትህ መገኘት መቻል እንዳለበት ከዚህ ቪሲሽስ የሆነ ቀጣይ የሆነ ሰርክል ውስጥ መውጣት መቻል አለብን። ጦርነት ለማንም እንደማይጠቅም መንግስትም ሆደ ሰፊ ሆኖ የመግባባት የምክክር ህዝቡን የማወያየት ግልጽ ያልሆነ ነገር ካለ ግልጽ የማድረግ ስራ እንዲሰራ ለመንግስት ጥያቄ እናቀርባለን። የፖለቲካ ፓርቲዎችም በየወረዳው በየዞኑም ያሉ በየመንግስት በየመዋቅሩ ያሉ አደረጃጀቶችም ለሰላም ቆም ዘብ እንዲቆሙና ሰላም እንዲሰፍን ማድረግ ያስፈልጋል። ወጣቱ ደግሞ በተለይ የክልሉ ጦርነት ቀጠና የቆየ መሆኑን ተረድቶ ሰከን ብሎ አጀንዳዎች ካሉትም ወጣቱ በየደረጃው ካሉ አደረጃጀቶች የመንግስት አደረጃጀቶች ጋር በሰላማዊ መንገድ በመጠየቅ በመመካከል መስራት መቻል እንዳለበት መልእክታችን ለማስተላለፍ ያህል ነው። የሀገር ሽማግሎች ትልቅ ሚና አለባቸው። እንግዲህ ክልሉ ያለበት ነባራዊ ሁኔታ በደንብ መገንዘብ ያስፈልጋል። አሁን መጪ ጊዜ የእርሻ ወቅት ነው፣ ግብአት የሚዘዋወርበት ወቅት ነው። እሱን ታሳቢ በማድረግ እንግዲህ ክልሉ ሰላም እንዲሆን የሀገር ሽማግሌዎች መስራት መቻል አለባቸው እና የሀገር ሽማግሌዎች በመንግስትና በዚህ በታጠቁ ኃይሎች ያለውን አለመግባባቶች በሰላም በሰላማዊ መንገድ በሽምግልና እንዲፈቱ ትልቅ ስራ መስራት መቻል አለብን ማለት ነው። በአጠቃላይ የፖለቲካ ፓርቲዎች ክልላችን ላይ ሰላም እንዲሰፍን በጋራ ከመንግስት ጋር የምንሰራ መሆኑን ለመግለጽ ነው። በአማራ ክልል የሚንቀሳቀሱ 16 የፖለቲካ ፓርቲዎች የጋራ ምክር ቤት አቋቁመው ይንቀሳቀሳሉ። ምክር ቤቱ በሁሉም ዞንና ወረዳዎች አደረጃጀቱን በማስፋት የጋራ በሚያደርጓቸው ጉዳዮች ላይ በትብብር ለመስራት ስምምነት መደረሱንም በመግለጫቸው አንስተዋል።